ጸጋ ይብዛላችሁ ቅዱሳን፣ የመጽሐፍ ቅዱስ ንባብ ጉዟችን ቀጥሏል። ዛሬም እንግዲህ መስከረም አንድ ዘፍጥረት አንድ ራዕይ 22 ጳጉሜ አምስት ለመድረስ የጀመርነውን ጉዟችንን እንቀጥላለን። ዛሬ የምናነባው በ28ኛ ቀናችን ከዘፀአት ምዕራፍ 37 እስከ 40 ድረስ ያለውን ይሆናል። በጌታ በኢየሱስ ስም አነባለው አብረን እናንብብ። ባስልኤልም ከግራር እንጨት ታቦቱን ሰራ። ርዝመቱም ሁለት ክንድ ተኩል፣ ወርዱም አንድ ክንድ ተኩል፣ ቁመቱም አንድ ክንድ ተኩል ነበረ። በውስጥም በውጭም በጥሩ ወርቅ ለበጠው። በዙሪያውም የወርቅ አክሊል አደረገለት። አራት የወርቅ ቀለበቶችም አደረገለት። እነሱንም በአራቱ እግሮቹ ላይ አኖረ። በአንድ ወገን ሁለት ቀለበቶች፣ በሌላውም ወገን ሁለት ቀለበቶች ሆኑ። መሎጊያዎቹንም ከግራር እንጨት ሰራ በወርቅም ለበጣቸው። ታቦቱንም ለመሸከም በታቦቱ አጠገብ ባሉት ቀለበቶች መሎጊያዎቹን አገባ። ከጥሩ ወርቅም ርዝመቱ ሁለት ክንድ ተኩል የሆነ የስርየት መክደኛ ሰራ። ሁለት ኪሩቤልንም ከተቀጠቀጠ ወርቅ ሰራ። በስሬት መክደኛውም ላይ በሁለት ወገን አደረጋቸው። ከስሬት መክደኛውም ጋር አንዱን ኪሩብ በአንድ ወገን ሁለተኛውን ኪሩብ በሌላ ወገን አድርጎ በአንድ ላይ ሰራቸው። ኪሩቤልም ክንፎቻቸውን ወደ ላይ የዘረጉ ሆኑ። የስሬት መክደኛውንም በክንፎቻቸው ሸፈኑ፣ እርስ በርሳቸውም ተያዩ። የኪሩቤልም ፊታቸው ወደ መክደኛው ተመለከቱ። ርዝመቱ ሁለት ክንድ ወርዱም አንድ ክንድ ቁመቱም አንድ ክንድ ተኩል የሆነውን ገበታ ከግራር እንጨት ሰራ፣ በጥሩም ወርቅ ለበጠው። በዙሪያው የወርቅ አክሊል አደረገለት። በዙሪያውም አንድ ጋት የሚያህል ክፈፍ አደረገለት። የወርቅም አክሊል በክፈፉ ዙሪያ አደረገለት። አራትም የወርቅ ቀለበቶች አደረገበት፣ በአራቱ ማዕዘኖች አደረገ። ገበታውንም ለመሸከም መሎጊያዎቹ እንዲሰኩባቸው ቀለበቶችን በክፈፉ አቅራቢያ ነበሩ። ገበታውንም ይሸከሙባቸው ዘንድ መሎጊያዎቹን ከግራር እንጨት ሰርቶ በወርቅ ለበጣቸው። ለማፍሰሻ የሚሆኑ ዘንድ በገበታው ላይ የሚኖሩትን ዕቃዎች ወጭቶቹንና ጭልፋዎቹን፣ ጽዋዎቹንም መቅጃዎቹንም ከጥሩ ወርቅ አደረጋቸው። መቅረዙንም ከጥሩ ወርቅ አደረገ። መቅረዙንም ከእግሩና ከአገዳው ጋር በተቀረጸ ስራ አደረገ። ጽዋዎቹን፣ ጉብጉቦቹን፣ አበቦቹን ከዚያው በአንድነት አደረገ። በስተጎኑም ስድስት ቅርንጫፎች ወጡለት። ሶስቱ የመቅረዙ ቅርንጫፎች በአንድ ወገን፣ ሶስቱም የመቅረዙ ቅርንጫፎች በሌላው ወገን ወጡ። በአንደኛው ቅርንጫፍ ጉብጉቡንና አበባውን ሶስትም የለውዝን አበባ የሚመስሉ ጽዋዎች። በሁለተኛውም ቅርንጫፍ ጉብጉቡንና አበባውን ሶስትም የለውዝ አበባ የሚመስሉትን ጽዋዎች እንዲሁም ከመቅረዙ ለወጡ ለስድስቱ ቅርንጫፎች አደረገ። በመቅረዙም ጉብጉቦቹንና አበቦቹን አራትም የለውዝ አበባ የሚመስሉትን ጽዋዎች አደረገ። ከመቅረዙ ለወጡ ለስድስት ቅርንጫፎች ከሁለት ቅርንጫፎች በታች አንድ ሆኖ የተሰራ አንድ ጉብጉብ፣ ከሁለትም ቅርንጫፎች በታች አንድ ሆኖ የተሰራ አንድ ጉብጉብ ደግሞ ከሁለት ቅርንጫፎች በታች አንድ ሆኖ የተሰራ አንድ ጉብጉብ ነበረ። ጉብጉቦቹና ቅርንጫፎቹ ከእርሱ ጋር አንድ ነበሩ። ሁሉም አንድ ሆኖ ከተቀረጸ ከጥሩ ወርቅ ተሰርቶ ነበረ። ሰባቱንም መብራቶች፣ መኮስተሪያዎቹንም፣ የኩስታሪ ማደጊያዎቹንም ከጥሩ ወርቅ ሰራ። መቅረዙንም እቃውንም ሁሉ ከአንድ መክሊት ጥሩ ወርቅ አደረገ። የእጣን መሰውያ ከግራር እንጨት ሰራ። ርዝመቱ አንድ ክንድ ስፋቱም አንድ ክንድ አራት ማዕዘን ነበረ፣ ከፍታውም ሁለት ክንድ ነበረ። ቀንዶቹም ከእርሱ ጋር በአንድነት የተሰሩ ነበሩ። ላይኛውንና የግድግዳውንም ዙሪያ ቀንዶቹንም በጥሩ ወርቅ ለበጠው፣ በዙሪያውም የወርቅ ክፈፍ አደረገበት። በክፈፉም በታች ሁለት የወርቅ ቀለበቶች አደረገበት፣ በዚህና በዚያ በሁለቱም ጎን አደረጋቸው። ለመሸከምም የመሎጊያዎች ስፍራ ነበሩ። መሎጊያዎቹንም ከግራር እንጨት አደረገ፣ በወርቅም ለበጣቸው። የተቀደሰውንም የቅብዓቱን ዘይት ጥሩውንም የጣፋጩን ሽቱ ጣን በቀማሚ ብልሃት እንደተሰራ አደረገ። ምዕራፍ 38 ርዝመቱ አምስት ክንድ ወርዱም አምስት ክንድ ለሚቃጠል መስዋዕት የሚሆን መሰውያን ከግራር እንጨት አደረገ፣ አራት ማዕዘንም ነበረ፤ ከፍታው ሶስት ክንድ ነበረ። ቀንዶቹንም በአራቱ ማዕዘን አደረገበት፤ ቀንዶቹም ከእርሱ ጋር በአንድ የተሰሩ ነበሩ። በናስም ለበጠው። የመሰውያውንም ዕቃ ሁሉ ምንቸቶቹንም፣ መጫሪያዎቹንም፣ ድስቶቹንም፣ ሜንጦቹንም ማንደጃዎቹንም አደረገ፤ ዕቃውንም ሁሉ ከናስ አደረገ። እንደ መረብ ሆኖም የተሰራ የናስ መከታ ለመሰውያው አደረገ። መከታውም እስከ መሰውያው ኩሌታ ይደርስ ዘንድ በመሰውያው በሚዞረው በደረጃው ታች አደረገ። ለናሱ መከታ ለአራቱም ማዕዘን የመሎጊያዎች ስፍራ ይሆኑ ዘንድ አራት ቀለበቶችን አደረገ። መሎጊያዎቹንም ከግራር እንጨት ሰራ፣ በናስም ለበጣቸው። ይሸከሙትም ዘንድ በመሰዊያው ጎን ባሉት ቀለበቶች ውስጥ መሎጊያዎቹን አገባ። ከሳንቆቹም ሰርቶ ባዶ አደረገው። የመታጠቢያውንም ሰንና መቀመጫውንም በመገናኛው ድንኳን ደጃፍ ከሚያገለግሉ ከሴቶች መስተዋት ከናስ አደረገ። አደባባዩንም አደረገ። በደቡብ ወገን ርዝመቱ መቶ ክንድ የሆነ የተፈተለ የጥሩ በፍታ መጋረጆች ነበሩ። ከናስ የተሰሩ ሀያውን ምሰሶዎችና ሀያውን እግሮች አደረገ። በሰሜኑም ወገን መቶ ክንድ ርዝመት ያላቸው መጋረጆች፣ ከናስም የተሰራ ሀያ ምሰሶችና ሀያ እግሮችን ለምሰሶቹም የብር ኩላቦችና ዘንጎችን አደረገ። በምዕራብም ወገን አምሳ ክንድ ርዝመት ያላቸውን መጋረጆች፣ አስሩንም ምሰሶች፣ አስሩንም የናስ እግሮች፣ ለምሰሶቹም የብር ኩላቦችና ዘንጎችን አደረገ። በምስራቅም ወገን አምሳ ክንድ ርዝመት ያላቸው መጋረጆች አደረገ። በአንድ ወገን ወገንም የመጋረጆቹ ርዝመት አስራ አምስት ክንድ ምሰሶዎቹም 3 እግሮቹም ሶስት ነበሩ እንዲሁም በሁለተኛ ወገን በአደባባዩ ደጅ በዚህና በዚያ 15 ክንድ ርዝመት ያላቸው መጋረጆች 3 ምሰሶች 3 እግሮች ነበሩ። በአደባባዩ ዙሪያ ያሉ መጋረጆች ሁሉ ከተፈተለ ከጥሩ በፍታ ተሰርተው ነበረ። የምሰሶቹም እግሮች የናስ የምሰሶቹም ኩላቦችና ዘንጎች የብር ነበሩ። የምሰሶቹም ጉልላቶች በብር ተለብጠው ነበረ። በአደባባዩ ላሉ ምሰሶች ሁሉ የብር ዘንጎች ነበሯቸው። የአደባባዩም ደጅ መጋረጃ ከሰማያዊ ከሐምራዊም ከቀይም ግምጃ ከጥሩም በፍታ በጥልፍ አሰራር የተሰራ ነበረ። ርዝመቱ ሀያ ክንድ ነበረ። ቁመቱም እንዳ አደባባዩ መጋረጃዎች አምስት ክንድ ነበረ። ከናስ የተሰሩ ምሰሶዎቹም አራት እግሮቹም አራት ነበሩ። ኩላቦቹም የብር ነበሩ። ጉልላቶቹና ዘንጎቹ በብር ተለብጠው ነበረ። የማደሪያውም ካስማዎች በዙሪያውም ያለ የአደባባዩም ካስማዎች የናስ ነበሩ። በሙሴ ትእዛዝ ለሌዋውያን ማገልገል ሊሆን በካህኑ በአሮን ልጅ በኢታማር እጅ እንደተቆጠረው የማደሪያው የምስክሩ ማደሪያ ዕቃ ድምር ይህ ነው። ከይሁዳ ነገድም የሆነ የሆር የልጅ ልጅ የኡሪ ልጅ ባስልኤል እግዚአብሔር ለሙሴ ያዘዘውን ሁሉ አደረገ። ከእርሱም ጋር ከዳን ነገድ የሆነ የአሂሳሚክ ልጅ ኤልያብ ነበረ። እርሱም የቅርጽ ሰራተኛ፣ ብልህ ሰራተኛ፣ በሰማያዊ በሐምራዊ በቀይም ግምጃ በጥሩ በፍታም የሚሰራ ጠላፊ ነበረ። የተሰጠው ወርቁ ሁሉ በመቅደሱ ስራ ሁሉ የተደረገው ወርቅ እንደ መቅደሱ ሰቅል ሚዛን 29 መክሊት 730 ሰቀል ነበረ። በማህበሩም ከሚቆጠሩት የተገኘ ብር እንደ መቅደሱ ሰቅል ሚዛን 100 መክሊትና 1775 ሰቀል ነበረ። እንደ መቅደሱ ሰቅል ሚዛን የሰቅል ግማሽ ከተቆጠረው ከእያንዳንዱ ሰው የተሰጠ ነው። ከ20 ዓመት ጀምሮ ከዚያም በላይ የተቆጠሩ ሁሉ 550 ሰዎች ነበሩ። መቶውንም የብር መክሊት የመቅደሱንና የመጋረጃውን እግሮች ለመስራት ነበረ። ከመቶውም መክሊት መቶ እግሮች አደረገ። ለአንድም እግር አንድ መክሊት ነበረ። ከ1775 ሰቅል የመሰሶቹን ኩላቦችና ዘንጎች አደረገ። የመሰሶቹንም ጉልላቶች ለበጠ። የተሰጠውም ናስ 70 መክሊትና 2400 ሰቅል ነበረ። ከእርሱም የመገናኛውን ድንኳን ደጃፍ እግሮች፣ የናሱንም መሰዊያ፣ ለእርሱም የሆነውን የናሱን መከታ፣ የመሰዊያውንም እቃ ሁሉ፣ በአደባባዩ ዙሪያ ያሉትን እግሮች፣ በአደባባዩ ደጃፍ እግሮች፣ የማደሪያውንም ካስማዎች ሁሉ፣ በአደባባዩ ዙሪያም ያሉትን ካስማዎች ሁሉ አደረገ። ምዕራፍ 9 እግዚአብሔር ሙሴን እንዳዘዘው በመቅደሱ ለማገልገል ከሰማያዊ ከሐምራዊም ከቀይ ግምጃም በብልሃት የተሰራ ልብስ ለአሮን የተቀደሰውን ልብስ አደረጉ። እግዚአብሔር ሙሴን እንዳዘዘው ኤፉዱን ከወርቅ ከሰማያዊ ከሐምራዊም ከቀይ ግምጃም ከተፈተለም ከጥሩ በፍታ አደረገ። ወርቁንም ቀጥቅጠው እንደ ቅጠል ስስ አድርገው እንደ ፈትል ቆረጡ። ብልህ ሰራተኛም እንደሚሰራ ሰማያዊ ሐምራዊም ቀይም ግምጃ የተፈተለም ጥሩ በፍታ ከእርሱ ጠለፉ። ሁለትም ወገን እንዲጋጠም በሁለቱ ጫንቃዎች ላይ የሚጋጠም ልብስ አደረጉለት። በላዩም መታጠቂያ ሆኖ በብልሃት የተጠለፈው የኤፉድ ቋድ እንደ እርሱ ከእርሱም ጋር አንድ ነበረ፤ ከወርቅና ከሰማያዊ ከሐምራዊ ከቀይ ግምጃም ከተፈተለም ከጥሩ በፍታም የተሰራ ነበረ። እግዚአብሔር ሙሴን እንዳዘዘው በወርቅ ፈርጥ የተያዙ የመረግድ ድንጋዮች ሰርተው እንደ ማህተም ቅርጽ የእስራኤል ልጆች ስም ቀረጹባቸው ለእስራኤል ልጆች የመታሰቢያ ድንጋዮች የሆኑ ዘንድ በኤፉዱ ጫንቃዎች ላይ አደረጋቸው። እግዚአብሔር ሙሴን እንዳዘዘው የደረቱን ኪስ ብልህ ሰራተኛ እንደሚሰራ እንደ ኤፉዱ አሰራር ከወርቅና ከሰማያዊ፣ ከሐምራዊም፣ ከቀይም ግምጃም ከተፈተለም ከጥሩ በፍታ አደረገው። አራት ማዕዘንም ነበረ። የደረቱን ኪስም ድርብ አደረጉ። ርዝመቱ ስንዝር፣ ወርዱም ስንዝር፣ ድርብም ነበረ። እንቁዎችም በአራት ተራ አደረጉበት። በፊተኛውም ተራ ሰርዲዮን ቶፓዚዮን አዚዮን የሚያብረቀርቅ እንቁ፣ በሁለተኛውም ተራ በሉር ሰምፔር አልማዝ፣ በሶስተኛውም ተራ ያክንት ኬልቄዶን አሜቴስጢኖስ፣ በአራተኛውም ተራ ቢረሌ መረግድ ኢያስፒድ በወርቅ ፈርጥ ተደረጉ። የእንቆቹም ድንጋዮች እንደ አስራ ሁለቱ እንደ እስራኤል ልጆች ስሞች ነበሩ። በየስማቸውም ማተሚያ እንደሚቀረጽ ተቀረጹ። ስለ አስራ ሁለቱም ነገዶች ነበሩ። ለደረቱ ኪስ የተጎነጎኑት ድሬዎች እንደ ገመድ አድርገው ከጥሩ ወርቅ ሰሩ። ሁለቱም የወርቅ ፈርጦች ሁለትም የወርቅ ቀለበቶች ሰሩ። ሁለቱን ቀለበቶች በደረት ኪስ በሁለት ወገን አደረጉ። ሁለቱንም የተጎነጎኑትን የወርቅ ድሬዎች በደረቱ ኪስ ወገኖች ወዳሉት ወደ ሁለቱ ቀለበቶች አገቡ። የሁለቱንም ድሬዎች ጫፎች በሁለቱ ፈርጦች ውስጥ አግብተው በኤፉዱ ጫንቃዎች ላይ በፊታቸው አደረጉ። ሁለቱንም የወርቅ ቀለበቶች ሰሩ። እነርሱም በኤፉዱ ፊት ለፊት ባለው በደረቱ ኪስ በሁለት ጫፎቹ ላይ አደረጓቸው። ደግሞም ሁለት የወርቅ ቀለበቶች ሰሩ በኤፉዱም ፊት ከጫንቃዎች በታች በብልሃት ከተጠለፈ ከኤፉዱ ቋድ በላይ በመያዣው አጠገብ አደረጓቸው። የደረቱ ኪስ በብልሃት ከተጠለፈው ከኤፉዱ ቋድ በላይ እንዲሆን ከኤፉዱም እንዳይለይ የደረቱን ኪስ ከቀለበቶቹ ጋር ወደ ኤፉዱ ቀለበቶች በሰማያዊ ፈትል አሰሩት፣ እግዚአብሔርም ሙሴን እንዳዘዘው የኢፉዱን ቀሚስ ሞላውን በሸማኔ ስራ ሰማያዊ አደረገው። በቀሚሱም መካከል አንገትጌ ነበረ፤ እንዳይቀደድም እንደ ጥሩር የተሰራ ጥልፍ በአንገትጌው ዙሪያ ነበረ። በቀሚሱም ታችኛው ዘርፍ ከሰማያዊው ከሐምራዊ፣ ከቀይም ግምጃ ከተፈተለ በፍታም ሮማኖችን አደረጉ። ከጥሩ ወርቅም ሻኩራዎችን ሰሩ። ሻኩራዎቹም ከሮማኖች መካከል በቀሚሱ ዘርፍ ዙሪያ አደረጉ። በቀሚሱ ዘርፍ ዙሪያ ሻኩራና ሮማንን ሻኩራና ሮማንን ለማገልገል አደረጉ። እግዚአብሔር ሙሴን እንዳዘዘው እንደ ሸማኔ ስራ በጥሩ በፍታ ለአሮንና ለልጆቹ ሸሚዞችን ከጥሩ በፍታም መጠምጠሚያውንና ከጥሩ በፍታም መልካሞቹን ቆቦች ከተፈተለም ከጥሩ በፍታ የእግር ሱሪዎች ከተፈተለም ከጥሩ በፍታ ከሰማያዊ ከሐምራዊ ከቀይም ግምጃ በጥልፍ አሰራር የተሰራ መታጠቂያውን አደረጉ። እግዚአብሔርም ሙሴን እንዳዘዘው ከጥሩ ወርቅ የተቀደሰውንም የአክሊል ምልክት ሰሩ። በእርሱም እንደ ማህተም ቅርጽ አድርገው ቅድስና ለእግዚአብሔር የሚል ጻፉበት። በመጠምጠሚያውም ላይ ያንጠለጥሉት ዘንድ ሰማያዊውን ፈትል አሰሩበት። እንዲሁም የመገናኛውን ድንኳን የማደሪያው ስራ ሁሉ ተጨረሰ። እግዚአብሔር ሙሴን እንዳዘዘው ሁሉ የእስራኤል ልጆች አደረጉ፣ እንዲሁ አደረጉ። ማደሪያውንም ድንኳኑንም እቃውንም ሁሉ ወደ ሙሴ ያመጡ፣ መያዣዎቹን፣ ሳንቆቹን፣ ሞርወሪያዎቹን፣ ምሰሶዎቹንም እግሮቹንም ከቀይ ከአውራ በግ ቁርበት የተሰራ መደረቢያ ከአስቆጣ ቁርበት የተሰራ መደረቢያ የሚሸፍነውንም መጋረጃ የምስክሩንም ታቦት መሎጊያዎቹንም የስርየት መክደኛውንም ገበታውንም እቃውንም ሁሉ የገጹን ህብስት ጥሩውን መቅረዝ መብራቶቹንም በተራ የሚሆኑትንም ቀንዲሎች እቃውንም ሁሉ የመብራቱንም ዘይት የወርቁንም መሰዊያ የቅባቱንም ዘይት ጣፋጩንም እጣን የድንኳኑንም ደጃፍ መጋረጃ የናሱንም መሰዊያ የናሱንም መከታ መሎጊያዎቹንም እቃዎቹንም ሁሉ የመታጠቢያውን ሰን መቀመጫውንም የአደባባዩን የሆኑን መጋረጃዎች ምሰሶቹንም እግሮቹንም የአደባባዩን ደጃፍ መጋረጃ አውታሮቹንም ካስማዎቹንም ለመገናኛው ድንኳን ለማደሪያው ማገልገያ የሚሆኑ እቃዎችን ሁሉ በመቅደስ ውስጥ ለማገልገል በብልሃት የተሰሩትን ልብሶች በክህነት ያገለግሉበት ዘንድ የተቀደሱትን የካህኑን የአሮን ልብሶች የልጆቹንም ልብሶች አመጡ። እግዚአብሔር ሙሴን እንዳዘዘ ሁሉ እንዲሁ የእስራኤል ልጆች ስራውን ሁሉ ሰሩ። ሙሴም ስራውን ሁሉ አየ። እነሆም አድርገውት ነበረ፤ እግዚአብሔር እንዳዘዘው እንዲሁ አድርገውት ነበረ። ሙሴም ባረካቸው። ምዕራፍ አርባ እግዚአብሔር ሙሴን እንዲህ ሲል ተናገረው። ከመጀመሪያው ወር በፊተኛው ቀን የመገናኛውን ድንኳን ማደሪያ ትተክላለህ። በእርሱም ውስጥ የምስክሩን ታቦት ታኖራለህ። ታቦቱንም በመጋረጃ ትጋርዳለህ። ገበታውንም አግብተህ በእርሱ ላይ የሚኖረውን እቃ ታሰናዳለህ። መቅረዙንም አግብተህ ቀንዲሎቹን ትለኩሳለ። ለእጣንም የሚሆነውን የወርቅ መሰዊያ በምስክሩ ታቦት ፊት ታኖራለህ። በማደሪያውም ደጃ ፊት መጋረጃውን ትጋርዳለህ። ለሚቃጠል መስዋዕት የሚሆነውን መሰዊያ በመገናኛው ድንኳን በማደሪያው ደጅ ፊት ታኖረዋለህ። የመታጠቢያውን ሰንም በመገናኛው ድንኳን በመሰዊያው መካከል አኑረህ ውሃ ትጨምርበታለህ። በዙሪያውም አደባባዩን ትተክላለህ። የአደባባዩንም ደጃፍ መጋረጃ ትዘረጋለህ። የቅብዓቱንም ዘይት ወስደህ ማደሪያውን በእርሱም ያለውን ሁሉ ትቀባለህ። እርሱንም እቃውንም ሁሉ ትቀድሳለህ፣ ቅዱስም ይሆናል። ለሚቃጠል መስዋዕት የሚሆነውንም መሰዊያ እቃውንም ሁሉ ትቀባዋለህ። መሰዊያውንም ትቀድሳለህ። መሰዊያውም ቅድስተ ቅዱሳን ይሆናል። የመታጠቢያውን ሰንና መቀመጫውን ቀብተ ትቀድሳለ። አሮንንና ልጆቹንም ወደ መገናኛው ድንኳን ደጃፍ አቅርበ በውሃ ታጥባቸዋለ። የተቀደሰውን ልብስ አሮንን ታለብሰዋለ። በክህነትም ያገለግለኝ ዘንድ ቀብተ ትቀድሰዋለ። ልጆቹንም አቅርበ ሸሚዞችን ታለብሳቸዋለ። በክህነትም ያገለግሉኝ ዘንድ አባታቸውን እንደቀባህ ትቀባቸዋለ። መቀባታቸውም ለልጅ ልጃቸው ለዘላለም ክህነት ይሆንላቸዋል። ሙሴም እንዲሁ አደረገ። እግዚአብሔር እንዳዘዘው ሁሉ እንዲሁ አደረገ። እንዲህም ሆነ በሁለተኛው ዓመት በፊተኛው ወር በመጀመሪያው ቀን ማደሪያው ተተከለ። እግዚአብሔርም እንዳዘዘው ሙሴ ማደሪያውን ተከለ፣ እግሮቹንም አኖረ፣ ሳንቆቹንም አቆመ፣ መወርወሪያዎችም አደረገባቸው፣ ምሰሶቹንም አቆመ፣ ድንኳኑንም በማደሪያው ላይ ዘረጋ፣ የድንኳኑን መደረቢያ በላዩ አደረገበት። እግዚአብሔርም ሙሴን እንዳዘዘው ጽላቱን ወስዶ በታቦት ውስጥ አኖረው። መሎጊያዎቹን በታቦቱ ዘንድ አደረገ። የስሬት መክደኛውንም በታቦቱ ላይ አኖረው። ታቦቱን ወደ ማደሪያው አገባ። የሚሸፍነውን መጋረጃ አድርጎ የምስክሩን ታቦት ሸፈነ። እግዚአብሔርም ሙሴን እንዳዘዘው ገበታውን በመገናኛ ድንኳን ውስጥ ከመጋረጃው ውጪ በማደሪያው በሰሜን በኩል አኖረው። እንጀራውንም በላዩ በእግዚአብሔር ፊት አሰናዳ። እግዚአብሔር ሙሴን እንዳዘዘው መቅረዙን በመገናኛው ድንኳን ውስጥ በገበታው ፊት ለፊት በማደሪያው በደቡብ በኩል አኖረ። ቀንዲሎቹን በእግዚአብሔር ፊት ለኮሰ። እግዚአብሔር ሙሴን እንዳዘዘው የወርቀን መሰዊያ በመገናኛው ድንኳን ውስጥ በመጋረጃው ፊት አኖረ። የጣፋጩን ሽቶ እጣን አጠነበት። እግዚአብሔር ሙሴን እንዳዘዘው በማደሪያው ደጃ ፊት መጋረጃውን ዘረጋ። ለሚቃጠል መስዋዕት የሚሆነውን መሰዊያ በመገናኛው ድንኳን በማደሪያው ደጅ ፊት አኖረ። የሚቃጠለውንና የእህልን መስዋዕት ሰዋበት። እግዚአብሔር ሙሴን እንዳዘዘው የመታጠቢያውን ሰን በመገናኛው ድንኳንና በመሰዊያው መካከል አኖረ። ለመታጠቢያውም ውሃ ጨመረበት በእርሱም ሙሴና አሮን ልጆቹም እጆቻቸውና እግራቸውን ታጠቡ። መገናኛ ድንኳን በገቡ ጊዜ ወደ መሰዊያውን በቀረቡ ጊዜ ይታጠቡ ነበረ። በማደሪያውም በመሰዊያውም ዙሪያ አደባባዩን ተከለ። የአደባባዩንም ደጃፍ መጋረጃ ዘረጋ። እንዲሁም ሙሴ ስራውን ፈጸመ። ደመናውም የመገናኛውን ድንኳን ከደነ፣ የእግዚአብሔር ክብር ማደሪያውን ሞላ። ደመናውን በላዩ ስለነበረ፣ የእግዚአብሔርም ክብር ማደሪያውን ስለሞላ ሙሴ ወደ መገናኛው ድንኳን ይገባ ዘንድ አልቻለም። ደመናውም ከማደሪያው በተነሳ ጊዜ የእስራኤል ልጆች በመንገዳቸው ሁሉ ይጓዙ ነበረ። ደመናውን ባይነሳ እስከሚነሳበት ቀን ድረስ አይጓዙም ነበረ በመንገዳቸው ሁሉ በእስራኤል ቤት ሁሉ ፊት የእግዚአብሔር ደመና በማደሪያው ላይ በቀን ነበረና እሳትም በሌሊት በዛው ላይ ነበረና ይላል 28ኛ ቀን ንባባችን የዘፀአት የመጨረሻው ክፍል ይሄ ነበረ እንግዲህ ነገ ዘሌዋውያንን እንጀምራለን እስካሁን ድረስ ጆይን ያላደርጋችሁ ጆይን አድርጉ ቲክቶክ ላይና ቴሌግራም ላይ ደግሞ ከምሽቱ 3 ሰዓት ጀምሮ በቀጥታ ስርጭት የእግዚአብሔርን ቃል በጥልቀት ስለምናጠና ጆይን እንድታደርጉን እሱንም እጋብዛችኋለሁኝ ጸጋ ይብዛላችሁ።